ወደ የዛብ ጻሃን መስገዛት ሰዓት እንደ በደላችን እንደ ኃጢያታችን እንደ ክፋታችንና እንደኛ ጉዞ ሳያጠፋ ንቅር እያለ በመግቦቱ እየመገበ በአባትነት ፍቅሩ እየተንከባከበ እዚህ ችለትና እዚህ ሰዓት ያደረሰ የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አባታችን እግዚአብሔር ክብር ምስጋና ይገባው። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ። ክቡር መምህራችን ሊቀስዩማን እርሲስ ሞገስ ጌታነህ እዚህ ታላቅ ገዳም ዋና ጸሐፊ ክቡር ሊቀ ካህናት አፈወርቅ የገዳማችን ስብከተ ወንጌል ክቡር መጋቢያ አዲስ የገዳማችን የመጽሐፍ መምህር ክቡራን እግዚአብሔር በፍቅር የጠራችሁ በቤቱ ለበረከት ለድኅነት የሰበሰባችሁ እኔም አላውቃችሁ፣ እግዚአብሔር የሚያውቃችሁ የወንጌል አገልጋይ ወንጌላውያን ሊቃውንተ ቤተ ክርስቲያን ካህናት አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እዚህ ቅዱስ ስፍራ በሰበሰበን በአባትነት ፍቅሩ ባልተለየን በአምላካችን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ። መከራና ሐዘን ስቀቀንና ጭንቀት ከበዛበት የጨለማው ዓለም ሕይወትና በረከት ወደሚገኝበት ቅዱስ መቅደሱ የጠራን እግዚአብሔር መስገን ብለን ጣፋጭና ዳይስሙን ጠርተን ከጠላት አሽክላ እንድንድን ከሞትና ከርኩሰትም እንድንሻገር ወዶና ፈቅዶ በአባትነት ፍቅሩ የጠራን ደግፎ እስካሁን ያቆየን ለዘላለም ጥጊያችንና አሌታችን አምላካችን እግዚአብሔር ስላደረገልን ነገር ሁሉ ክብር ምስጋና ይገባል። የሁላችንም እመቤት ቅድስተ ቅዱሳን ድንግል ማርያም፣ ቅዱሳን መላእክትና ነቢያት፣ ሐዋርያት፣ ቅዱሳን ሁሉ እሷ አምላካችን እግዚአብሔር በሰጣቸው ካልችጋን ለዘላለሙ ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር እሱ እንደወደደና እንደረዳን ላለችን አስር ደቂቃ ቃለ እግዚአብሔር ተማምረን ከዛ ወደሚቀጥለው ፕሮግራም እናልፋለን። ይህ አንተ የምታደርገው ታምራት ማንም ሊያደርገው አይችልም። ሁላችሁም በሉ። ይህ በሉ አንተ የምታደርገው ተአምራት ማንም ሊያደርገው አይችልም። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ የዛሬው ሰንበት ኒቆዲሞስ በመባል ይታወቃል። መድኃኔ ዓለም ክርስቶስ ከድንግል ማርያም ስጋ አነስቶ ጥምቀቱን ከፈጸመ በኋላ ጾሙን ጨርሶ ካስተማራቸው ትምህርቶች፣ ከሚያደርጋቸው ተአምራትና መለኮታዊ ኃይል መካከል ይገርሞት በሌሊት ወደ አምላኩ ወደ ኢየሱስ ክርስቶስ መጥቶ የተረዳ አውወስከኒ ሌሊተ ወፈተንኮ ልብየ አመከርከኒ ወኢተረክበ አመጻ በላዕሌየ ተብሎ የተዘመረለት ኒቆዲሞስ ነው። ኤ ሰውዬ ኑረ ኦሪት ነው። ገማልያል ከሚባል መምህር ስር ቁጭ ብሎ የተማረ ኦሪቱን በደንብ አድርጎ ያወቀ በሀብት የበለጸገ በህልቅና በሹመት የተቀመጠ ከአይሁድ መካከል ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውቱ መጽሐፍ እግዚእ ኢየሱስ ቀድሞ ሌሊት በሌሊት አስቀድሞ ለግንዘት ከመምጣቱ በፊት ብሎታል። ሊቃውንቱ ወደ መድኃኔ ዓለም ክርስቶስ ሌሊት መጣ። አይሁድ ሳይሰሙ ማንም ሰው ሳያይ እግዚአብሔር አምላክ ለአዳም የነገረውን ተስፋ ለመፈጸም መድኃኒተ ዓለም ክርስቶስ ወደ መሬት እንደመጣ የተቸገር ሰው ከችግራቸው እንደሚፈተው ተመልክቷል። አይተዋል። ነቢያት አልፈዋል። እንደዚህ ተአምራት ተደርጎ አያውቅም። ባሕር ተከብሮዋል። ነገር ግን ባሕር ድምፁን ሰምቶ ፀጥ የሚልለት ይህ አረግረጉ ባሕሩ ተነስቶ ጀልባዋን ላስጥማ ሲል ሐዋርያት ሲጨነቁ ሲጠበቁ አይዟቸውን ያለሁ ያለ ውሃ በድምፁ ታዞለት ማንም አያውቅም። ሙሴ ወደ እግዚአብሔር ጮኸ፣ ባህር ተከፈለ። ወደ ማንም ያልጮኸ አምላክ በስልጣን ሁሉ ማድረግ የሚቻለው የድንግል መድኃኔ ዓለም ክርስቶስ ነፋሳትን አዘዛቸው። ድቡን መዳን ትፈልጋለ አለ። አወድናለሁ እወዳለሁ፣ አባቴ ያለ፣ እውሩን አበራ። ማንም የለሽም ተባይለ ጸጋ ደጅ ወርቃ የምትኖር ከዘመድ አዝማር የተገለለች ከዝንብ በስተቀር እለዋ ላይ የሚያርፍባት ያልነበረችዋን ሴትዮ የደም ምንጭ ከሰውነቷ እየፈሰሰ ሰዎች ተጸይፈዋት አትረባም ትብላ ከዚህ በኋላ ሞቷን ትጠባበቅ ማንም አለ ሰየላትም የተባላችሁን ሴትዮ በቀሚሱ የደሟን ጎርፍ ያደረቀ መዳንን ወዳለው ከለምፅ ዳን ብሎ ከለምፁ ያነሳው የበረከት አባ የሰላም ንጉስ መድኃኒ ዓለም ክርስቶስ ከሰማይ እንደመጣ ያወቀው ኒቆድሞስ መጣና ይህንን ታምራት ማንም አድርጎ አያውቅ አያውቅም ነቢያት እንደዚህ አላደረጉ ይሄ የተለየ ነው አለ ከዚህ በኋላ መድኃኔ ዓለም ክርስቶስ ከሱ የተነሳ ለመንግስቱ የሚያበቃውን የኦርቶዶክሳውያንን ማይተን የሚታሰርበትን የመንግሥተ ሰማያት ቁፍ የሚረከቡበትን ይነግሮታል። ወደዛ ታሪክ አይደለም እናልፈው። እኛ ወደ መጣንበት ይሄ ታምራት የሚለውን ነው። እግዚአብሔር ከእርሱ ጋር ከሆነ በስተቀረ ይሄ ታምራት አንተ የሚያደርገውን የምታደርገውን የሚያደርግ የለም። እንግዲህ እግዚአብሔር በአምልኮት የሚገለጽባት መለኮታዊ ኃይሉን የሚገስትባት በድግል በእናቱ አማላጅነት የልጆቹ ችግር የሚፈታበት አለም አትረባም ከዚህ በኋላ ብሎ ተስፋ ያስቆረጠውን ኦርቶዶክሳዊ የዓለም ጭልማ የከበባትን ኦርቶዶክሳዊት አለም ላይ ተስፋ የቆረጠውን ኦርቶዶክሳዊ ከዓለም ጭልማ የሚያወጣ መድኃኒት የሚያድል ሰላም የሚያድል በረከት የሚያድል በእውነት የሚደረግባት ፈውስ የሚደረግባት በረከት የሚታበስባት እንባ የሚታበስባት ተመሳሳይ የሌላት የእናታችን የቅድስት ድንግል ማርያም ደጅ ኩክየለሽ ማርያም ናት። ክብር ምስጋና አላማ ክክል ለዛ ይሄንን ታምራት የሚያደርግ የለም። የእግዚአብሔር ልጆች ኩክየለሽ መጥቶ ድንቅ ነገር የማይደረግለት ኦርቶዶክሳዊ የለም። የጭንቅስር ስእለቱ ያልተፈታለት የለም ቤቱ የጨለመበት ከዚህ በኋላ ትነሳም ሲልህ ጠላት ትነሳልህ። ገና በድንግል በናቱ አማላጅነት የዶክማስን የተቀየረው አምላክ በቅበ የተሸከመችው ንጉስ፣ የኒቆኖስን ልብ አብርቶ ከአንተ ጋር የሚተካከል የለም ያለው መድኃኔ ዓለም ክርስቶስ በጉገለች በድንግል ማርያም አማላጅነት የተበጠበጠ ህይወትን ይቀይራል ዛብ የወደቀ ሕይወትን አቀናል። እግዚአብሔር ታስረዋል የሚል ሁሉ በአምላክ ልጅ ተፈጠ ተወጣለ እንኳን እግዚአብሔር ልጆች ከዚህ በኋላ ሰው አይሆንም ይላሃላለም በአምላክ ቤት አንቺ ጋራ እግዚአብሔር አለ መላኩም ለ ተፋ የፈሰተ እግዚአብሔር ምስፊ እግዚአብሔር ከአንቺ ጋራ ነው። ከአንቺ ጋራ ብቻ አይደለም በማይፀማ ያደረው ንጉስ ነው። ያንተ ቤት የሚቀይረው፣ ያንተ ህይወት የሚያቀናው፣ ያአንተ ውድቀት የሚያነሳ፣ ያአንተ ሰሰረት የሚፈታ፣ ያንተ ሰላም የሚያበዛ መድኃኔ ዓለም ክርስቶስ ስለ እናቱ ብሎ ህይወታችሁን በበረከት፣ ህይወታችሁን በሰላም፣ ህይወታችሁን በጤና መድኃኔ ዓለም እንላለን። ከዚህ የተነሳ ዓለም ላይ ብዙ ተስፋ ብንቆርጥም፣ ዓለም ላይ ብዙ መከራ ቢገጥመን፣ ዓለም ላይ ብዙ ጭንቀት ይወርሰብሩ ወርቀና ላይ ንሳም ከዚህ በኋላ የጭንቀታችን ሰንሰለት በድንግላ አማላጅነት በኩክ የለሽ ማርያም ቃል ኪዳን ይፈታል። እውነት ብላችሁ እው እውነት ነው። በእናት አማላጅነት ጭንቀት ይፈታል፣ ባርነት ይቀራል፣ የሞት በዝ ይሻራል፣ የወደቀ ሁሉ ይመሳል። በእሷ ህይወቱ የማይቀየር የለም። እሷ የምታደርገውን ኩክ የለሽ ማርያም የምታደርገውን ድንቅ ታምራት አምላኳ ከእሷ ጋር ሁልክ ህይወታቸው ጨለማ ሆኖባቸው ነበረው ከድንግል ጋራ ለወንጀል ስመላለስ ለሰው ሰላም ስመላለስ ለሰው መድኃኒት ስመላለስ ከእናንተ መናፈስ ውጣ። ከዚህ በኋላ ስላፍ ይመለስ። ከዚህ በኋላ ከዚህ በኋላ መድኃኒተ ዓለም ክርስቶስ በእናቱ አማላጅነት በእናቱ በድንግል ማርያም በኩክ የለሽ ቃል ኪዳን ትዳር ያጣችሁ ሰላም በቤታችሁ ወርቅን አንነሳት አንቺ የምትሉ በእናቱ አማላጅነት ጭንቀታችሁ ሰንሰለት ታላችሁ እግዚአብሔር የቤታችሁን ውድቀት የሚፈልገውን ጠላት ለእናንተ ያለው ህይወት እግዚአብሔር ያስተካክልላችሁ እዚህ መታችሁ ማይፈታ የለም ኩክ የለሽ የሚያደርግልህን አለም አያደርግልህም ኩክ የለሽ የሚሰጥህን አለም አይሰጥህም ቢሰጥህም ይነሳል እናት ከሰጠች ከአንተ ጋር ይኖራል እናት ከአገባጠፈች የዘለዓለም ያንተ ክብር ነው ለዘ ንጉሱን ዋ የሰጠን እግዚአብሔር በረከቱን ለሁላችን ያድለን። ስለዚህ ነው አንተ የምታደርገውን የሚያደርግ የለም የለም። የምድር ነገሥታት ሊሸሙን ይችላሉ ሊሸልሙን ይችላሉ። ጠማት ላይ ተገጣ አንተ ብለ ሹመት ሽልማት ጠርቶ ታስረው ወደ መቃብር ተወዳለ ወደ ማረሚያ ተወዳለ። አምላክ እግዚአብሔር ግን እየበደል ነው እያጠፋል እየቆሸሽን እየተበላሸን